እንደምን አላችሁ፣ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችሁ በፊት ማታ ማታ ከአንድ እስከ ሁለት ማንኪያ የወይራ ዘይትን ብትወስዱ የምታገኙትን ድንቅና አስገራሚ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 በውስጡ ባለው ከፍተኛ መጠን ያለው ሞኖ አንሳቹሬትር ስብ አንቲ ኦክሲዳንትስ እንደ ፖሊፊኖልስና አንቲ ኢንፍላማቶሪ ውህዶች አማካኝነት ሰውነታችሁን በተለያዩ አዎንታዊ መንገዶች ሊጠቅም ይችላል። ከመተኛታችሁ በፊት ከአንድ እስከ ሁለት የሾርባ ማንኪያ የወይራ ዘይትን መውሰድ ለአጠቃላይ ጤናችሁ ልትወስዱት ከምትችሉት በጣም ጤናማ የማታ ልምዶች ውስጥ አንዱ መሆን አለበት። በልብ ጤናማ ሞኖ አንሳቹሬትድ ስብ የበለጸገው ይህ ወርቃማ ዘይት የደም ቧንቧ ንጣፍ ወይም ደግሞ ፕላክ እንዳይከማች በመቀነስ የደም ዝውውርን በማሻሻል ኮሌስትሮልን በማመጣጠንና ኢንፍላሜሽንን በመቀነስ የልብ በሽታን ለመከላከል ቁልፍ የሆኑ ንጥረ ነገሮችን በማድረግ የልብና የደም ዝውውር ስርዓትን ይደግፋል። ኃይለኛ ፖሊፊኖልስ እናም አንቲኦክሲዳንቶች ሴሎችን ከኦክሳይድ ጭንቀት ብቻ የሚከላከሉ አይደሉም አንጎልን በመመገብ እናም በመጠበቅ እንደ አልዛይመርስ ያሉ የነርቭ ዲጀነሬቲቭ በሽታዎችን ለመከላከልም ይረዳሉ። በተመሳሳይ ጊዜ የእውቀት ወይም ደግሞ የኮግኒቲቭ ተግባርን እናም የአእምሮ ግልጽነትንም ይደግፋሉ። በምሽት ይህ ቀላል መጠጥ የሐሞት ምርትንም ያነቃቃል፣ የምግብ መፈጨትን ይረዳል፣ የሆድ ድርቀትን ያስታግሳል፣ እናም አንጀት ምግብን በተቀላጠፈ ሁኔታ እንዲያስተላልፍም ይረዳል። የሌሊት የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስናም የሆድ መነፋትንም ለመቀነስም ይረዳል። በተጨማሪም ኤክስትራ ቨርጂን ኦሊቭ ኦይል ግሉኮስናም የኢንሱሊን መጠንን ለመቆጣጠርም ይረዳል። የደም ስኳር ሚዛንን ይደግፋል። የቆዳ ማሻሻያ ንጥረ ምግቦችን ከውስጥ ሆነው ቆዳን ለማራስናም ጤናማ የሚያበራ መልክ እንዲኖረውም ይረዳሉ በምትተኙበት ጊዜ ሰውነታችሁን ያድሳል እናም ይከላከላል። ስለዚህ ከመተኛታችሁ በፊት የወይራ ዘይትን ስትወስዱ በሰውነታችሁ ውስጥ ምን እንደሚፈጠር በዝርዝር እነግራችኋለሁኝ። አንደኛ የተሻለ የልብና የደም ዝውውር ጤና ይኖራችኋል። ኤክስትራቨርጅን ኦሊቭ ኦይል በኦይሌክ አሲድ የበለጸገ ነው። የልብ ጤናማ ሞኖ አንሳቹሬትር ስብ ሲሆን፣ ይህም የኮሌስትሮል መጠንን ለመቆጣጠር ይረዳል ከመተኛታችሁ በፊት መውሰድ ሰውነታችሁ እነዚህን ስቦች በአንድ ሌሊት ቀስ በቀስ እንዲወስድ ያስችለዋል። ይህም የኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስና ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራል ማለት ነው። ኦይሌ ካሲድ በደም ስሮች ውስጥ ኢንፍላሜሽንን ይቀንሳል። ፖሊፊኖልስ እንደ ሃይድሮክሲ ታይሮሶል የኤልዲኤል ቅንጣቶችን ከኦክሳይድ ይከላከላሉ። ይህም የፕላክ መፈጠር ዋናው ምክንያት ነው። የደም ግፊት የደም ስር መስፋፋት ውጤቶች ምክንያት በትንሹ ሊቀንስ ይችላል። ሁለተኛ የተሻሻለ የምግብ መፈጨት ጤና ይኖራቸዋል። ኤክስትራቨርጅን ኦሊቭ ኦይል የሃሞት ፍሰትን ያነቃቃልናም የምግብ መፍጫውን ትራክትን ለማለስለስም ይረዳል። ይህም የውሃ ድርቀትን ሊቀንስናም የጉበትናም የሃሞት ፊኛ ተግባርን ሊደግፍም ይችላል። ጉበት ተጨማሪ ሐሞት እንዲያመርት ይረዳል። የስብ መፈጨትንናም መርዛማ ንጥረ ነገሮችን ማስወገድንም ያግዛል። የጨጓራና ትራክት ሽፋንን ያረጋጋል። ይህም ለአሲድ ሬፍለክስ ወይም ደግሞ ለጨጓራ በሽታ ላለባቸው ሰዎች በጣም ጠቃሚ ነው። ሶስተኛ የተሻሻለ የደም ስኳር ቁጥጥር እንዲኖራችሁ ይረዳል። በሌሊት ኤክስትራቨርጂን ኦሊቭ ኦይልን መውሰድ በማለዳ ሰዓታት ወይም ደግሞ የንጋት ክስተት ላይ ሊከሰት የሚችለውን የግሉኮስ መጠን መጨመርን ሊቀንስ ይችላል። ይህም በተለይም ለኢንሱሊን ሬዚስታንስ ወይም ደግሞ ለአይነት ሁለት የስኳር በሽታ ላለባቸው ሰዎች በጣም ጠቃሚ ነው። ሞኖ አንሳቹሬትድ ስብ ኢንሱሊን ሴንሴቲቪቲን ያሻሽላል። የጨጓራ ባዶ መሆኑን ያቀዘቀዛል። ይህም ግሉኮስ ወደ ደም ውስጥ የሚገባበትን መጠንን ይቀንሰዋል። አራተኛ አንቲ ኢንፍላማቶሪ ውጤቶች አሉት። ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነት በሽታዎች መንስኤ ነው። ኤክስትራቨርጂን ኦሊቭ ኦይል ከኢቡፕሮፊን ጋር ተመሳሳይነት ያለው ውጤት ያለው ኦሊዮካንታል የተባለ ውህድን ይዟል። ይህም የኢንፍላሜሽንን በስርዓት ይቀንሳል ማለት ነው። ኢንፍላሜሽን ወይም ደግሞ ብግነትን ኦሊዮካንታል ሲኦኤክስ 1 እና ሲኦኤክስ 2 ኤንዛይሞችን ብግነት መንገዶችን ይከላከላል። እንደ ሲአርፒሲ ሪያክቲቭ ፕሮቲን ያሉ የብግነት ምልክቶች መጠንን ይቀንሳል ማለት ነው። አምስተኛ የተሻለ የእንቅልፍ ጥራት ይኖራቸዋል። ምንም እንኳን ማስታገሻ ባይሆንም፣ ኤክስትራቨርጅን ኦሊቭ ኦይል የደም ስኳርን በማመጣጠን ኢንፍላሜሽንን በመቀነስና የምግብ መፍጫ ስርዓትን በማረጋጋት በተዘዋዋሪ የተሻለ እንቅልፍን ሊያበረታታ ይችላል። የተረጋጋ የደም ስኳር እንቅልፍን ሊያቋረጥ የሚችል የሌሊት ሃይፖግላይሲሚያን ይከላከላል። የጨጓራ አሲድ መቀነስ የሌሊት የልብ ህመምን ሊከላከል ይችላል። በአንጀት አንጎል ዘንግ ላይ ያለው የማረጋጋት ውጤት ኮርቲሶል ወይም ደግሞ የጭንቀት ሆርሞንን ሊቀንስም ይችላል። ስድስተኛ የክብደት መጠንን ለመቆጣጠር ይረዳል። ጤናማ ስብ ጥጋብን ሊያበረታታ እናም እንደ ሌቲን እናም ግሬሊን ያሉ የምግብ ፍላጎት ጋር የተያያዙ ሆርሞኖችን ለመቆጣጠር ይረዳል። ስብ የምግብ መፈጨትን ያዘገየዋል፣ ይህም የሙሉነት ስሜት እንዲፈጠር ያደርጋል። የደም ግሉኮስ እናም ኢንሱሊንን በማረጋጋት የሌሊት የምግብ ምኞቶችን ይቀንሳል። ሞኖ አንሳቹሬትድ ስብ የስብ ኦክሳይድን ወይም ደግሞ ስብን ማቃጠልን ሊጨምር ይችላል። ሰባተኛ የቆዳ እናም የሴል ጥገናን ይደግፋል። በአንድ ሌሊት ሰውነታችሁ በመጠገን ሁኔታ ላይ፣ የኤክስትራቨርጂን ኦሊቭ ኦይል ቫይታሚን ኢ እና ፖሊፍኖልስ የአንቲ ኦክሲዳንት ጥበቃን ይሰጣሉ። ቆዳንናም የውስጥ ህብረ ህዋሳትን ከኦክሲዲቲቭ ስትረስ ለመጠገን ይረዳሉ። ቫይታሚን ኢ ፍሪ ራዲካሎችን ይዋጋል፣ የህዋስ ጉዳትን ይቀንሳል፣ ኮላጅን ምርትን ያበረታታልናም፣ የቆዳ ቅባት ሽፋኖችን ይከላከላል። ከውስጥ የመለጠጥናም የውሃ ማሟላትን ሊያሻሽልም ይችላል። ስምንተኛ የአንጎል ጤና እናም የነርቭ ጥበቃን ይደግፋል። ኤክስትራቨርጂን ኦሊቭ ኦይልን በሌሊት መውሰድ የአንጎልን ግሊምፋቲክ ስርዓትን በእንቅልፍ ወቅት መርዛማ ንጥረ ነገሮችን የሚያጸዳን ሊደግፍ እናም ከነርቭ ዲጀነሬቲቭ ሊከላከልም ይችላል። ኦይሌክ አሲድ እናም ፖሊፊኖልስ የአሚሎይድ ፕላክ መፈጠርን ይቀንሳሉ። ይህ እንግዲህ ከአልዛይመር በሽታ ጋር የተገናኘ ነው። የማይቶኮንድሪያል ቅልጥፍናን ያሻሽላል እናም በነርቭ ሴሎች ውስጥ የኦክሳይድ ጭንቀትንም ይቀንሳል። የነርቭ አስተላላፊ ሚዛንን እና የአንጎል ሴል ሽፋን ፈሳሽነትንም ይደግፋል። በአጠቃላይ የአንጎላችንን ጤና ይደግፋል። ለነርቫችን ተግባርም በጣም ጠቃሚ ነው። ዘጠነኛ የሆርሞን ሚዛንን ይጠብቃል። ስብ ለሆርሞን ምርት አስፈላጊ ነው። ኤክስትራ ቨርጂን ኦሊቭ ኦይል የአድሬናል፣ የታይሮይድ እናም የመራቢያ ሆርሞኖችን ይደግፋል። ለስቴሮይድ ሆርሞኖች መሰረት የሆነውን ኮሌስትሮልን ይሰጣል። የደም ስኳር መረጋጋትን በመደገፍ የጭንቀት ሆርሞኖችን ይቀንሳል። እንደ ኤ ዲ ኢ እና ኬ ያሉ በስብ የሚሟሟ ቫይታሚኖችን መምጠጥንም ያሻሽላል ማለት ነው። ስለዚህ በማታ ከአንድ እስከ ሁለት የሾርባ ማንኪያ የወይራ ዘይትን ብትጠቀሙ ማንኪያ ከተጠቀማችሁ በቂ ነው። የሾርባ ማንኪያ ባትጠቀሙ ማለት ነው። ከአንድ እስከ ሁለት ማንኪያ የወይራ ዘይትን ብትጠቀሙ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ በአጠቃቀማችሁ ላይ ግምት ውስጥ ማስገባት ያለባችሁ ነገር አለ። የምትወስዱት ለመጀመሪያ ጊዜ ከሆነ ቀስ ብላችሁ ጀምሩ። በአንድ የሾርባ ማንኪያ ወይም ደግሞ በአንድ ማንኪያ መጀመር በጣም ጥሩ ነው። እንዲሁም ደግሞ በጨለማ የመስታወት ጠርሙስ ውስጥ የተቀመጠ ከፍተኛ ጥራት ያለው ኤክስትራቨርጂን ኦሊቭ ኦይል ወይም ደግሞ የወይራ ዘይትን ተጠቀሙ። እንዲሁም ያለ ሕክምና ምክር ለሐሞት ፊኛ ችግር ላለባቸው ሰዎች ተስማሚ ላይሆን ይችላል። ከመጠቀማችሁ በፊት ዶክተራችሁን ማማከር አለባችሁ። እንደዚህ አይነት ችግር